ቤተ ክርስቲያኑ ዙሮ ሊዘጋብን ነው። ቤተ ክርስቲያን ልትዘጋብን ነው። በሃይማኖት አምላት ብላችሁ ቤተ ክርስቲያኑ ሊዘጋ ነው። ቤተ ክርስቲያናችን ከመዘጋት አገልጋይ እንዲሁም በሯን የሚከፍት ከማጣት አድኑን የመድኃኒ ዓለም ልጆች እያላችሁ ቤተ ክርስቲያናችን አይዘጋ ፈጥናችሁ ብትደርሱልን ብትረዱን ስለ መድኃኒ አለም ስለ መድኃኒ አለም ታደጉን ስለ መድኃኒ አለም ድረሱልን። ወገኖች፣ ዘመዶች፣ የመድኃኔዓለም ልጆች ስለ መድኃኔዓለም ደረሱልን። እንግዲህ ልጅ የሌላችሁ፣ አይናችሁ የተሰወረ፣ እግራችሁ ሽባ የሆነ፣ እጃችሁ ሁሉም ሰውነታችሁ በጽኑ ደዌ የተያዛችሁ ሁሉ መጥታችሁ ከመድኃኔዓለም መፈወስ ትችላላችሁ። ጤና ጤና ይስጥልም ወደ የተከበራችሁ የንቁ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ነው። እንግዲህ ሚዲያችን እንደሚታወቀው የተዘጉ የፈረሱና የተረሱ አብያተ ክርስቲያናትን እያካለለ እየሰራ የገነባ ስራ እያስጀመረ ይገኛል። ዛሬ እንግዲህ የምንገኘው በወር ሶስት ጊዜና በሶስት ካህናት መጋረጃ ለብሰው በሚቀድሱበት ቤተ ክርስቲያን በሸገር ከተማ ሀገረ ስብከት በኮየ ፍጬ ገላን ክፍለ ከተማ ሐብሩ መድኃኔዓለም ቤተክርስቲያን ውስጥ ነው የምንገኘው። ካህናት ራበን፣ ጠማን፣ በረደን ሲሉ እንደ መስማት በጣም የሚያሳዝን ነገር የለም። እስቲ ወደ ውስጥ አብረን እንግባና ሁሉን ነገር አብረን የምናየው ይሆናል። ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በልዑል እግዚአብሔር ስም እንጠይቃችኋለን። ተከተሉኝ፣ ተከተሉኝ። የመድኃኔዓለም ቤተሰቦች የመድኃኔዓለም ልጆች አሁንም የሚያሳሰባችሁ ከዚህ ቦታ የምታዩት ሐብሩ መድኃኔዓለም ካህናት አገልጋዮች የሚለብሱት ልብስ የላቸውም። ከረሀቡ ከጥሙ ብርዱ፣ የምታዩት እንግዲህ ለመጋረጃ የመጣውን ይህን ነው ለብሰው የሚያድሩት። እዩት፣ ተመልከቱት፣ በብርድ ነው ይሄንን ነው። ምንም ልብስ የላቸውም፣ ፍራሽ የላቸውም፣ ከመሬት ላይ ወድቀው ነው ይሄንን ለብሰው ሲሰቃዩ፣ ዲያቆናቱም ካህናቱም ከዚህ ነው ያሉት። ካህናቶችም እንዲሁም እናታችንም ወይም ይሄን ነው ለብሰው የሚያድሩትና ስለ መድኃኔዓለም ሁላችሁም ታደጉን ታደጉን። ስለዚህ ያው ቅድም ሲሉ እንደነበረው ምናልባት የአካባቢው ምዕመናን ምናልባት አንደኛ ያልቻለ ሁለተኛ ያው ፕሮቴስታንት አለ ወደዛ እየሄዱብን ስለሆነ ከ2014 ዓ.ም አንስቶ ከዚህም ድረስ ያጠመቅነው ወደ ሀያ የሚሆኑ ልጆች ወደ ክርስትና ሃይማኖት ተመልሰው አጥምቀናል። አሁን ግን ዙረው ወደ ዛ ሊመለሱብን ስለሆነ ካህናቶቹ ሲበተኑ፣ እንዲሁም ደሞ አገልጋይ ሲታጣ፣ ቤተ ክርስቲያኑ ሲደፈን፣ ታቦተ ሕጉ ሲነሳ በይበልጥ ደግሞ ወደ ሌላ ቦታ ሊሄዱብን ስለሆነ በጣም ትልቅ ቃልቻ ስላለ ስለዚህ ቤተ ክርስቲያኑ ሊደፈንብንና እምነታቸው እንትን ሊሉ ነውና ስለዚህ ያው የማሳስባችሁ የሐብሩ መድኃኔዓለም ቤተ ክርስቲያን አካውንት ቁጥር፣ በሸገር ከተማ ሀገረ ስብከት በኮየ ፍቸ ገላን ክፍለ ከተማ ሐብሩ መድኃኔዓለም። ስለዚህ በዚህ ያው እንግዲህ ፎሎው አድርጋችሁ በዚህ ታደጉን። ሀብሮ መድኃኔዓለም ሐብሩ መድኃኔዓለም ይላል። ስለዚህ ምናልባት እኛ አሁን እስካሁን ድረስ ሚዲያን አናውቅም፣ አናገኝም ያው የት ሎተን አናውቅም። ከዚያው እያለቀስን ከዚያው እየተበረደን እየተጠማን ነው። አሁን ግን ሲብሰን ስንፈልግ ስንፈልግ ያው እነዚህ ቅዱስ ልጆች የቤተ ክርስቲያን ልጆች እንደዋን ብለን አገኘን። ያው አንድ ትልቅ አባት አገናኙን እነሱ ነው ደንባካቸው ነው ብለን እነሱም በእግራቸው ሰባት ኪሎ ሜትር የሚሆነውን በእግራቸው ተከላት መጥተው እያዘኑ እያለቀሱ ዛሬ ለዚህ ሚዲያ አብቅተውናልና የአይንቁ ሚዲያ በዚህ ያላችሁን ሁላችሁም ተራዱን። ስለ መድኃኔዓለም ስለ ዓለሙ ቤዛ እሱ ለእኛ ብዙ መከራ ተቀብሎልናል፣ እሱ ለእኛ ብዙ ስቃይ ተሰቃይቶልናልና እናንተን እንዲገለገል ብዙ ፈውስ የሚሰጠው ጸበል እንዲሁም ብዙ ድጉያንን እንዲፈውስ ከዚህ አካባቢ ያሉት ስጋው ደግሞ እንዲቀበሉ ህጻናቶች እንዲቆርቡ ቤተ ቤተክርስቲያኑ እንዳይዘጋ ምዕመናኖቹ ወደ ሌላ ቦታ እንዳይሄዱ ብለን ስለ መድኃኒ አለም ታደጉን፣ ስለ መድኃኒ አለም ታደጉን እያሉ ጥሬ አስተላልፋለሁ። ስለ መድኃኒ አለም ስለ መድኃኒ አለም እንዲሁም ያላችሁ የመድኃኒ አለም ቤተሰቦች፣ የመድኃኒ አለም ልጆች፣ የክርስቲያን ወገኖች የሆናችሁ ሁሉ እኛ የምናሳስባችሁ ምናልባት ዙሮ ሁለተኛ አሁንም ቤተ ክርስቲያኑን በአዲስ አበባ በስራተ ገብርኤል፣ በመካኒሳ አቦ፣ በመካኒሳ ቅዱስ እግዚአብሔር አብ እንዲሁም በጎሮ ባለው ህብረተሰብ ወይም ክርስቲያን እየዞር ነው ቤተ ክርስቲያኑ በቆርቆሮ ቢሆንም እንዲሰራ ያደረግ ነው። አሁን ግን ካህናቶች እየራባቸው እየጠማቸው፣ ደመወዝ የሌላቸው በመሆኑ ቤተ ክርስቲያኑ ዙሮ ሊዘጋብን ነው፣ ካህናቶች ሊበተኑብን ነው። ስለ መድኃኔዓለም ስለ አምላካችን መድኃኒታችን ለአለም ቤዛ ለሆነው ለመድኃኔ ዓለም ታደጉን። ያው ካህናቶች ደሞዝ የላቸውም፣ ዲያቆናቶች ደሞዝ የላቸውም። እና ስለዚህ ያው የሚለብሱት አልባስም የላቸውም፣ ልብስም የላቸው፣ እጣን ጧፍ። አሁንም ሌላው በሩቅ ይሄን የምንለምነው ሰው እንግዲህ የምታዩት ከዘመኑ ከጊዜው ጋር ያው ትንሽ እንደመሰቀቀ ያለ ነው። አሁን በጣም ቸገረን ያሉት ካህናቶች ሊመረው ልንበተን ነው ብለው በጣም አሳሳቢ ላይ ስለወደቅን እንግዲህ ወገኖቻችን፣ ዘመዶቻችን፣ አባቶቻችን፣ ወንድሞቻችን፣ እናቶቻችን፣ እህቶቻችን፣ ልጆቻችን ሁሉ ያላችሁት ሁሉ ስለ መድኃኔዓለም ስለ መድኃኔዓለም ታደጉን። ቤተ ክርስቲያኑ ከመዘጋት አውጡን። እናንተ ተቀምጣችሁ የክርስቶስ ቤተሰቦች እያላችሁ የመድኃኔዓለም ልጆች እያላችሁ ቤተ ክርስቲያናችን አይዘጋ። አስራ ሁለት ዓመት ተዘግቶ አሁንም ደግሞ እንግዲህ ዞሮ እንዳይዘጋብን ወደ ነበረው እንዳይመለስብን ካህናቶች ሊበተኑብን ነው ያቆላቶች ሊበተኑብን ነው። የአካባቢው ህብረተሰቦች እንግዲህ ገበሬዎች ናቸው፣ ድሆች ናቸው፣ ምንም የላቸውም። ምንም የሌላቸው ህዝቦች ስለሆኑ የእለት መቁረጥ የላቸውም። ካህናቶች ጾመ ፍልሰታን ሲያገለግሉ ሲቀድሱ ከርኖ አምስት ሳያገኙ ያገኙ ሄደው በጣም ተማርረው ሊሄዱብን ስለሆነ ስለ መድኃኔ ዓለም ስለ መድኃኔ ዓለም ስለ ድንግል ማርያም ስለ መድኃኔ ዓለም ስለ አምላካችን ለአለም መድኒ ስል ሁላችሁንም አማጽናለሁ። ስለ መድኃኔ ዓለም ታደጉን። ቤተክርስቲያኑ ከመዘጋት አውጡን፣ የክርስቲያን ልጆች እሺ። እኔ ቀሲስ በቃሉ እባላለሁ በዚህ ሐብሩ መድኃኔዓለም አገልጋይ እንዲሁም ቁልፍ ከፋች ሁኜ እገኛለሁና አሁን ግን እለታት ወራትን ብናስቆጥር ረሀብና ጥም እንዲሁም ብርድ ቁር ስለበዛብን ቦታውን ለመልቀቅ እየተዘጋጀ ነውና

አብያተ ክርስቲያኑ እምነትን ጥሎ ወደዛኛው ስለሚሄድብን ይህ ብቻ የመድኃኔዓለም ፍቅር እኔን ያሳስብኛልና ፈጥናችሁ ብትደርሱልን ብትረዱን ስል እኔ አሳውቃለሁ እና አሳስባቸዋለሁና አብያተ ክርስቲያናት የክርስቲያን ወገን ስለመድኃኔዓለም ብላችሁ እርዱን እኛም በቤቱ ጸንተን የክርስቶስ ፍቅር ይዞን የመድኃኔዓለም ፍቅር ብለን ነውና ራብና ቁር ብርድ እንዲሁም አላስቀመጠን እሺ ስለዚህ ቤተክርስቲያናችን ከመዘጋት አገልጋይ እንዲሁም በሯን የሚከፍት ከማጣት አድኑን የክርስቲያን ልጆች ኦርቶዶክስ ሲሆናችሁ ከሩቅም ከቅርብም በጥብቅ እናሳስባለን። እኛ በማልትም በሌሊትም እየተነሳን ብንጋደል በትጋት በንቁ ልቦና በሰቂላ ብንጋደል ምንም ልንዛለቀው ልንዘቀው ልንዋጣው አልቻልንም እና እርዱን። ቤተ ክርስቲያን ልትዘጋብን ነው፣ በሃይማኖት አምላት ብላችሁ ስሜ ቀስ አማረ ወልዶንስ ባህ ነው። እንግዲህ ቤተ ክርስቲያን እንደምታዩት ቦታው ገጠር ነው ገጠር እንደመሆኑ አንጻርም እንግዲህ ቤተ ክርስቲያኑ አገልጋይ እስካሁን ብዙ አገልጋይ ነበሩ ያው ሰው እናገኛለን በማለት አሁን ግን የደብሩ አገልጋይ እንደመሆናችን የአካባቢው ህዝብም አይዟቸው ሲለ ነበር አሁን ግን ቃልቻ በዚህ በጎኝ ስላለ ወደ ቃልቻው የሄዱ የኛን እምነት እንትን ሊሉ ያው በቃ ብዙም አልተረዱነን ስለዚህ ግን ቤተ ክርስቲያኑ እናንተ ሙላችሁ የዚህ ተመልካች የሆናችሁ ቤተክርስቲያኑ ሊዘጋ ነው። አገልጋይም ያሉት ዳቆናት ያው እንግዲህ የቀን ስራ እየሰሩ እያሉ ነው። በየቦታው ተበታት ነው ያሉ። እዚህ ያሉ ሁለት ከአንባቸ ናቸው። እነሱ ነው ቀን ተሌት የሚለፉ የሚደክሙ። በዚህ እንግዲህ የተበታተኑቱ ካህን በቤተ ክርስቲያኑ ዙሪያ ውስጡ ነው እንዳገለግሉልን፣ እንዳይበታተኑብን፣ እርዱን፣ አግዙን። በእርግጥ ቦታው ፈውስ አለው፣ ድህነት አለው ጸበሉ ከአሁን በፊትም ብዙ ፈውስ ብዙ ታምራትን የሰጠ ነው። አንደኛ አይኑን ሲያሸው የነበረ አማይ በቃ ሲያሳሸው ሌት ተቀን ሲያሳከው የነበረ ልጅ አይኑን በጸበሉ ተፈውሷል። ሁለተኛም ደግሞ እንትን በዚህ በጸበሉ ሲቆይ ሆዱን ሲያመው የነበረ ልጅ ሰባ ሜትር የሚሆን ሰባ ሴንቲሜትር የሚሆን ከሆዱ ወጥቶ ወርቆለታል። እንደገናም ጆሮውን እንትን ሲለው የነበረ ደግሞ ይሄ ልጅም ጸበሉን ጠብ ሲያደርግበት በጸበሉ ተፈውሶ ኖርማን ሆኖ እያዳመጠ ይገኛል። ቦታው በጣም ፈውስ አለው፣ ድህነት አለው፣ በረከትም አለው። ግን የአካባቢው ሰው ያለማገዙ ቤተክርስቲያናችን ልትደፈንብን ሆነ። ድረሱልን፣ አግዙን፣ በመድኃኔዓለም ስም ነው የምንለው። እናንተ ካላችሁን እኛ እንግዲህ ምንም የናንተን ተስፋ ነው ይዘን የምንኖረው። ቤተክርስቲያን በህዝበ ክርስቲያን ነው የምትኖረው። ህዝበ ክርስቲያን ድረሱልን፣ እርዱን፣ አግዙን። የእናንተ ፍቅር እንዳይለየ ነው እኛ በዚች ቤተ ክርስቲያን ውስጥ ንቆም እስካሁን የምንኖረው። እናንተም አሁን ድረሱልን፣ ይህችን ቤተ ክርስቲያን ካህናቶችን ዲያቆናቶችን ሁሉ በየተበተኑቱ እንመልሳቸው። ድግም እንደነበረው ተደፍኖ እንደዚህ ተበታትኖ መኖር ስለማይቻል እናንተ እያላችሁ እንደማይደፈን እምነተኛ ነኝ። በዚች ቅዱስ ቤተ ክርስቲያን ስም አሳስባችኋለሁ። ድረሱልን እርዱን አግዙን። ላሉ ያው መታዋቸው እነዚህ ካህናት አገልጋዮቹ ናቸው። ዲያቆናቶችም አሉ ያው በቀን ስራ ወደ ሸቅልደዋል። ስለዚህ እነዚህ አባቶች ካህናት ናቸው። የራባቸው የጠሟቸው እዩዋቸው። እንግዲህ ከዚህ ሁልጊዜ ከዚች ቤተ ክርስቲያን ወድቀው ወደ አምስት ዓመት ተኩል የሚሰቃዩ እነዚህ ናቸውና ስለመድኃኔዓለም ስለመድኃኔዓለም ስለመድኃኔዓለም ስለመድኃኔዓለም ስለመድኃኔዓለም ታደጉን። ስለመድኃኔዓለም ድረሱልን፣ ወገኖቼ፣ ዘመዶቼ፣ የመድኃኔዓለም ልጆች፣ ስለመድኃኔዓለም ድረሱልን ድረሱልን ድረሱልን። ስለመድኃኔዓለም እናንተም ተስፋ ታገኛላችሁ፣ በምድርም በሰማይም ተስፋ ታገኛላችሁ። እና ስለመድኃኔዓለም ቤተክርስቲያናችን አይዘጋ፣ ታደጉን ታደጉን ታደጉን። ያው እነሱ ሊበተኑብን ነው፣ በረሃን ይሄዳለን እንዲሁም ደግሞ ካለበት ቦታ ሰርተን እንበላለን እንጂ ከእንግዲህ በኋላ ብሰውና ሊያሉ ስለሆነ ስለ መድኃኔዓለም ሁላችሁም ታደጉን። ስለ መድኃኔዓለም ስለ መድኃኔዓለም ስለ አለም ይበዛ ስለ አለም ይበዛ ስለ ያ እንግዲህ ወገኖቻችን፣ የክርስቲያን ወገኖች በውጭም በውስጥም በሩቅም በቅርብም ያላችሁ እናስቸግራችኋለን። ስለ መድኃኔዓለም ቤተ ክርስቲያኑን ከመዘጋት አዱንን ታደጉን ታደጉን። ስለ መድኃኔዓለም በስመ አብ ወልድ ወመንፈስ ቅዱስ አህዶ አምላክ አሜን። በቅድሚያ እንግዲህ በሸገር ከተማ ሀገረ ስብከት በኮየ ፍቸ ገላን ክፍላተ ከተማ ሐብሩ መድኃኔዓለም ጸበል የሚገኘው ዋሻው ጸበል ልጓኔን የሚፈውስ የሚገኘው ከዘንዶ አስራባት አለማርያም ከወንዙ ሸገር ብሎ የሚገኘው ጸበል ያው ካውቅ እንግዲህ ከ2004 ዓመተ ምህረት አንስቶ እስካሁን ድረስ እያጠመቅነ ድውያን እየፈወሰ ይገኛል። አሁን ግን ያው ቦታው አንደኛ ከወንዙ አንጻር፣ ሁለተኛ ያው እኛ እንግዲህ ከረሃቡ ከጥሙ አንጻር ያው ማጥመቅን አቁመን ነበር። አሁን ግን በአዲስ ያው እንጀምራለን። ስለዚህ አሁን ቀደም የፈወሳቸው ሰዎች አንደኛ ግብረ ህይወት የሚባል ያው እንግዲህ እኔ ነመስል ልጅ ነው እሱ ቅድም ሲነገር እንደነበረው ያው እባብ ከሆዱ ወጥቶ ዛሬ መድኃኔዓለምን ጸበል እየጠጣ እያዘከረ ይገኛል። ስለዚህ ሌሎችም ደግሞ ኃይለ ሚካኤል የሚባል እንደዚው በዚህ ከብዙ በሽታ ተይዞ ነበር፣ እንደዚሁ ከበሽታው ነጻ ሆኖ እያገለገለ ይገኛል። እንዲሁም ከቤተ ክርስቲያናችን ያሉት እናት ያው በጣም ትልቅ በሽታ ታመው ነበር። እሳቸው አጋንንትን አላቋቸው ዛሬም ያው ከቤተ ክርስቲያናችን ውስጥ ሆነው መንኩሰው እያገለገሉ ይገኛሉና፣ ስለዚህ ብዙ ፈውስ የሚሰጥ ጸበል ነውና ዋሻው ጸበል ውስጡ የት እንደሆነ የማይገኝ ትልቅ ጸበል ነውና፣ በዚህ ሁላችሁም በውጭም በውስጥም ያላችሁ መጥታችሁ ጸበሉን እንድታዩትና ያው ብዙ ስራ ያስፈልገዋል። አቅም የሌለን ስለሆነ ነው። አቅም ባለመኖሩ ከዚህ ቦታ የማምለኪያ ቦታ ነበር፣ ያው እነሱ እያመለኩ እያረዱ እንዲሁም ደግሞ ቡና እያፈሉ ሲያመልኩበት ነበር። አሁን ግን ጸበሉ ከዚሁ ከፈለቀ በኋላ ሰይጣንን አስወግዶ እነሱም ወደ ሃይማኖታቸው ተመልሰው ቦታውነን እንዲያውም ግለሰብ ሰጥቶን እየተገለገልንበት እንገኛለን እና ስለዚህ እኛም ከእንግዲህ በኋላ በጥብቅ ስለምናገለግል ጸበሉንም ያው ስለ ሁላችንም ካህናትም ዲያቆናትም በየስራችን እንትን ብለን ስለምናጠምቅ በዚህ የቤተክርስቲያን ልጆች የሆናችሁ መጥታችሁ የመድኃኔ ዓለም ጸበል እንደተፈወሱ በቅድሚያ እናሳስባለን። ሌላው ጸበል የመጥምቀ መለኮት ዮሐንስ ጸበል እንዲሁም ደግሞ የአቡነ ሀረያ ጸበል አለ። የቅዱስ ገብርኤል ጸበልም አለ። የቅድስት አርሴማ ጸበልም አለ። ብዙ ነው ጸበሉ በየአካባቢው አካባቢው ከዳባ ላይ የፈለቀበት ነው። እንግዲህ ይህ የምታዩት ዛፉ ሾላ ዛፍ አለው። ብዙ አትክልቶች አሉ። ከዚህ በየ አካባቢው ብዙ ጸበል አለው። ያለበት ከገደሉ ላይ ነው። ከዛ ከዳባ ላይ እየፈለቀ ከድንጋይ ውስጥ እየፈለቀ ይገኛል። እና ስለዚህ ሰው በማጣትና አቅም በማጣት ነው ለስራ አቅም የሌለም በመሆኑ ቤተ ክርስቲያኑ ራሱን ያልቻለ በመሆኑ በዚህ እስካሁን ትም ብሎ ቆይቷል ና ያላችሁ ሁሉም ምእመናን በውጭም በውስጥም ያላችሁ ይህን ጸበልም እንድንሰራ ያው ክርስቶስ እንዲፈቅድልን መድኃኔዓለም እንዲፈቅድልን ለእናንተም በረከት ናልና ና እንድትረዱን ይህንን በጥብቅ በመድኃኔዓለም ስም እናሳስባለን። በስም አብ መንፈስ ቅዱስ አዱ አምላክ አሜን። እንደምታዩት ይህ ያለንበት ቦታ ይሄ ዛፍ ሾላ ነው። ስለዚህ አካባቢው ምእመናን የሚያመልኩበት ቅቤ የሚቀቡበት፣ እንዲሁም ደግሞ ቡና የሚያፈሉበት አረቂ ማንኛውንም ነገር የሚገብሩበት ነበር የመድኃኒ ዓለም ታቦተ ህግ ከመንበረ ክብሩ ከተመለሰ ከአራት ለ4 ከዚያን ይዞ ጸበሉ ፈልቆ ድውያንን እየፈወሰ መሃን እያስወለደ አይነ ስጉራንን አይናቸውን እያበራ ብዙ ቁስለ ደዌ ያለባቸው ሁሉ እየፈወሰ ይገኛል። ስለዚህ አሁን ግን ያው እኛም አንደኛ በችግሩ ሁኔታ አጥባቂ የነበሩት ያው እንደዚሁ ጥለውን ስለሄዱ ያው ትንሽ ሰዓት ተደፍኖ ቆይቶብናልና። ስለዚህ የምታዩት የዛፍ ሾላ ነው። ሾላውነን ቆርጠን ፍሬውን ባርከን ስንሰጣቸው የወደ በሽታ ያለባቸው ሁሉ እነሱ ከደውያቸው እየተፈወሱ ያሉበት ነው። እና ስለዚህ ያው ጸሎት ገድላቶች፣ የቅዱሳን ገድላቶች እንዲሁም የጻድቃን የሰማይታት ገድላታቸው የመድኃኔ ዓለም መጽሐፍ ሆኖ እሱ እየተነበበ ብዙ በሽታዎች የተፈወሱበት ነው። እና ስለዚህ ሁላችሁ ምኑ እንግዲህ ልጅ የሌላችሁ ዓይናችሁ የተሰወረ እግራችሁ ሽባ የሆነ እጃችሁ ሁሉም ሰውነታችሁ በጽኑ ደዌ የተያዛችሁ ሁሉ መጥታችሁ ከመድኃኔ ዓለም መፈወስ ትችላላችሁ። ስለዚህ በግልጽ ብዙ ሰዎች መጥተው ታምራቱን የተደረገላቸው ሁሉ መጥተው ቤተ ክርስቲያኑ እያገለገሉ ይገኛሉ። እና ስለዚህ ኑ ሁላችሁ መጥታችሁ ከዚህ ጸበል እንድትፈወሱ በመድኃኔ ዓለም ስም ያው ይህንን እናሳስባለን። ስለዚህ በውጭም በቅርብም በሩቅም ያላችሁ መጥታችሁ እንድትፈወሱ። ያው እኛ እንደ አጋጣሚ የመድኃኔዓለም ፍቃድ ቢሆን ያው ጸበል የሚያጠንቁ ሰው ትልቅ አባት ይዘን እንመጣለን። ስለዚህ መጥታችሁ እናንተም ደግሞ ድህነት እንድታገኙ ያው በመድኃኔዓለም ስም ይህንን ለመናገርና ለመወያየት ነው። ያው ጨርሻለሁም። እንግዲህ ውድ ቤተሰቦቻችን ከካህናት በጣም ተራብን፣ በጣም ተጠማን፣ በጣም ደከመን፣ ሰለቸን፣ ራብ ገደለን፣ ብርድ በጣም አደከምን፣ ተራብን፣ ታረዝን የሚል ቃላት እንደ መስማት በጣም ልብ የሚሰብር የሚደክምና የሚያስለቅስ ነገር የለምና፣ ከኔ የበለጠ ደግሞ ከነሱ የሰማችሁት ነገር ነው ሁሉ ነገር። እባካችሁ በሀገር ውስጥም በሀገር ውጭም ያላችሁ ውድ የኦርቶዶክስ ተዋህዶ ቤተክርስቲያን ተከታዮች፣ ስለ መዳን ያለን ብላ እጃችሁን ዘጉላቸው እያለን በሉል እግዚአብሔር ስምን እንጠይቃችኋለን። እስከ ፕሮግራማችን ፍጻሜ ድረስ ስለቆይ አብራችሁን ስለቆያችሁ እናመሰግናለን። ቀሪዎቹን ከቀሪ የንቁ መራ ግብሮች ጋር አብራችሁ ቆዩ እያለን እኛ ከውዱ ተሰናበት ናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን።